ፍቅር ምንድን ነው? ፍቅር ለምንስ ተፈጠረ? ፍቅር ማለት ልክ እንደኛ ነው ወይስ አይደለም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናላችን ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ ለየት ባለ ነገር መጥቻለሁ። ፍቅር ለምን ተፈጠረ በሚል ርዕስ ማለት ነው። ለምንድን ነው የተፈጠረው? መልስ ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመና እንደ መጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖር እውነት እንዲመስለን ይሆናል ከጥቂት ዓመታት በኋላ እንደማንኖር ከጥቂት ዓመታት በፊትም እንዳልነበርን እያወቅን አሁን መኖራችንን እውነት ብሎ ለመቀበል ማፍቀር አንዱ አስፈላጊ ነገር ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመፀኛም ነው። በምክንያት የማይገዛ፣ ለውይይት የማይመች፣ የማያሰሩት፣ የማይጋልቁት፣ ልጓም የሌለው ፈረስ፣ ከፊት ቀዳሚ፣ ጋላቢ፣ ወሳኝ፣ ወሳጅ፣ እምቢባይ፣ ይቅርብህ፣ አይሆንም አይሆንም የማያውቅ የፈለገውን እስኪያገኝ የማይተኛ የልቡ ሳይደርስ የማያርፍ ። ማፍቀር ለካስ ጥሩ ነው። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይፈልግም፣ የግድ መፈቀር አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌሊቱን በመልካም ህም ያሳርፋል። የተወሰደ አንዳንዶቹ ግን ህልማቸውና ምናባቸውን የሚገድባቸው ስለሚመስላቸው ካፈቀሩት ሰው ጋር መኖር ፈጽሞ አይፈልጉም። ስላፈቀሩ ደስተኞች ናቸው፣ ግን ፍቅራቸው በህልም መኖር ያስደስታቸዋል። እውነታው ከህልማቸው ጋር የማይገጥም ሆኖ እንዳያጡት ይሰጋሉ። ስለዚህ መኖርን ይመርጣሉ። እና ፍቅር የተፈጠረው ልክ እኛ እንደተፈጠር ነው። ለመኖር የሚያስፈልግ ነው ማለት ነው። ያለ ፍቅር መኖር ደመና እንደመጨበጥ ነው እንደሚባለው ማለት ነው። ጉድ ነው። እሺ፣ በዛው አስከተየ ዘፈን። በአላሁ ስም እጅግ በጣም ሩህሩህ እጅግ በጣም አሳዛኝ በሆነው ከሰዎች ያለ እውቀት ሆኖ ከአላህ መንገድ ሊያሳስት ማገለጫ አድርጎ ሊይዛት አታላይ ወሬን የሚገዛ አለ። እነዚያ ለእርሱ አዋራጅ ቅጣት አላቸው። ወሚን ኒሳ መንየሽተሪ ለሆም ለህዋ አልሃዲት ሊዩዚሊ አን ቢሲ ሊላሁ ቢገይሪ ዕልም ወየታ ኸዛሃ ሁዋን አውላኢከ ለሁም አዳብ ሙሒን። ሱረቱል አዕዛፍ አፎን አዛፍ የሚለው ቃል አዘፍ አዘፍ ማለትም ሞቀ ሞዘቀ ከሚል ቃል የመጣ ሲሆን ሙዚቃ ማለት ነው። ይህ እንግዲህ ሙዚቃ ሀራም መሆኑን በጥልቅ ያብራራው ከነቢያችን ሶለላሁ አለይሂ ወሰለም ተወዳጅ ሶሓቢ መካከል ኢብኑ መስዑድ ረዲየላሁ አንሁ ከቀደምት ሰልፎች አንዱ ርሱ። ቁርአን የተረዳበት መንገድ መረዳት የጤናማ ስነ አፍታት ጥናት ነው። እርሱ ይህንን የቁርአን አንቀጽ ይዞ ስለ ዘፈን እንዲህ ይላል፦ ከሰዎች ያለ እውቀት ሆኖ ከአላህ መንገድ ሊያሳስት እና ማላገጫ አድርጎ ይዘላት አታላይ ወሬን የሚገዛ አለ። እነዚያ ለእርሱ አዋራጅ ቅንጣት አላቸውን። ወሚና ሲመን የሽተራ ለሁዋ አልሓዲሱ ሊዩድላ ዓን ሰቢልላሁ ቢገይሪ ዕልም ወየተኪደሃ ሁድወን አውላኢካ ለሁም አዛብ ሞሂን። ተፍሲር ኢብኑ ከሲር ኢብኑ መስዑድ እንደተናገረው ከሰዎችም ከአላህ መንገድ ሊያሳስት ማላገጫ አድርጎ ሊዛት አታላይ ወሬን የሚገዛ የሚገዛ አለ። የሚለወቦ ወላሂ እርሱ ዘፈነው ከማ ቃለ ኢብኑ መስዑድ

ማለት ዘፈነ ከሚል ስር ቃል የመጣ ሲሆን ዘፈነ ማለት ደግሞ አመልካች፣ አላህ ኢብሊስ የሚከተሉትን በድምጽ እንደሚታይ እንደሚታይላቸው ተናግሯል። ይህም ድምጹ መደበሪያ ዘፈን ላግጣ እና ስላቅ ነው። ከእርሱ የቻልከውን ሰው በድምጽ አታላይ ወስታፊውቡ አስተጣዓተ ሚንሁም ይወስቲክ ከእርሱ የቻልከውን ሰው በድምፅ ካታ ላይ የተባለውን እርሱ ዘፈን ነው። ሙጃሂድም አለ፣ ድምፅ የተባለው መደበሪያ ዘፈን ላግጣና ስላቅ ነው። ወአስተጋዛ ሚን አስተአተ ሚንሁም ቢሱቲክ ቀይለ ሁወ አልቀና ቆለ መጃሃድ ብልሁወ ወወልቀና ኢአይ ኣስታ ኮፍሩላ ቢዛሊክ እነዚህ ተፍሲር ላይ ዘፈን ለሚለው የገባው ቃል አል ግናእና እንደሆነ ልብ አድርገን ሀላል ማለት የተፈቀደ ማለት ሲሆን ሀራም ደግሞ የተከለከለ ማለት ነው ዝሙትና ኣስጋሪ መጠጥ ሓራም እንደሆነ ሁሉ ሙዚቃም ከዝሙትና ከኣስጋሪ መጠጥ ጋር ተያይዞ ክልክል መሆኑን። በነቢያችን ሰለ ላሁ ዐለይሂ ወሰለም ሐዲስ ተናግሯል። ኢማሙ ቡኻሪ መጽሐፍ ሰባ አራት ሐዲስ 16 አቡ አሚር ወይም አቡ ማሊክ አሸርዒ እንደ ተረከው ወላሁ ወልዋሹም ነብዩ ሰለ ላሁ ወሰለም እንዲህ ሲሉ ሰምቷል። በእመቱ ውስጥ ጥቂት ሰዎች ለራሳቸው ዝሙት፣ ሐር ልብስ፣ አስካሪ መጠጥ እና ሙዚቃን ሐላል የሚያደርጉ ይሆናሉ። ሙዚቃን ሐላል የሚያደርጉ ይሆናሉ ማለት ሙዚቃ ሐራም ነው ማለት ነው። ዛሬ ላይ የጽዮንና አጀንዳ የጽዩና ሙያን አጀንዳ የተሰጣቸው ሰዎች ሙዚቃ፣ ዝሙት፣ ሐምር ሐላል እያረጉ ነው። ሙዚቃ መልእቱ እንጂ በጎ ነገር ከተከፈለበት ሐላል ነው። ኒካህ ማለት ሁለት ጥንዶች በተከበሩ ማስማማት እንጂ ምስክር ውልያ አያስፈልግም። ድረና የሆነች ሻይ ቡና እና ለስላሳ ለሰውነት እንደሚያስፈልገው ሁሉ ዝቅተኛ የአልኮል መጠጥ ያላቸው አማራ እና ለንቦላ ሚሉ ወዘተ ያስፈልጋሉ የሚሉ ፈሳድ የሚያፈሱ ብቅ እያሉ ያሉበትን ሁኔታ የትንቢት ፍጻሜ ነው። እና እነዚህ ነገሮች ያው አነስ አላ አላህ መልክተኛ ስለ ላሁ ሌ ስለም እንዳስተላለፉት ያው ጎጂ እንደሆኑ ነው ማለት ነው። ዙሮ ዘፈን በጣም ሀራም እንደሆነ ነው የሰማ ነው። ከዛም አልፎ እንግዲህ ዛሬ ትልቁ ርዕስ ፍቅር፣ ፍቅር፣ ምን ፍቅርን ማን ፈጠረው? ለምን ተፈጠረው? በሚል ነው። ላይክ ሸር አድርጎ እወዳችኋለሁ። ባይ ባይ።